የሚያስጨንቃት ነገር አለ። አምላክ እንደ እግዚአብሔር ያለ ማንም የለም፣ እንደዚህ በላት አለኝ። ክብር ለእግዚአብሔር ይሁን። ትጨነቃለች። ክብር ለእግዚአብሔር ይሁን። የምትበሳጭበት ነገር አለ በላት አለ። በጣም ብዙ ነገሮች በቃ የሚያበሳጩ ናቸው። መደሰት ትፈልጊያለች፣ አትደሰጅም። እውነት ነው በቃ የሚያስደስት ነገር ትፈልጊያለሽ፣ የሆነ ያ የምታስደስችው ነገር የለም። ክብር ለእግዚአብሔር ያለ ትጮ ያለሽ የሚሆነው ሌላ ነው። ክብር ለእግዚአብሔር ይሁን። ያድን አልበለ ትጮ ያለሽ የሚሆነው ሌላ ነው፣ የሚደረገው ሌላ ነው። እውነት ከዚህ የተነሳ እግዚአብሔር ያለው ሁሉ አይመስልሽም አንዳንዴ ለምንም አይመስል አለ። ታውቂያለሽ እኮ ያለ ላይ ከምታይ ሁኔታ የተነሳ ማለት ነው። ኢየሱስ ጌታ ነው። ምንድን ጌታ ብዙ ነገሮቿ ተበላሽተውባታል። የተበላሸባትን ነገር ልሰራላት እኔ ወደ ሕይወቷ መጣው በላት አለች። ወላ ሰዎች ሁሉ ስላንቺ አንዳንዴ በቃ ምን እንደዚህ ስለማት ነው የማይሆንልሽ፣ እንደዚህ ስለማቶኛ አንቺ እንደዚህ አትሆኝም፣ ምናምን ምን ዝም ብሎ ፈራጅ ይበዛብሻል አንቺ ይሄ ምንድን ነው? ጥልቆ ምንድ ምንድን ነው? መጥረቢያ አንቺ ላይ በቃ ጥቅላላ ይበዛብሻል። እግዚአብሔር ግን አለኝ፣ እኔ ልቧን አውቀዋለሁ አለኝ። እኔ ልብሽን አውቀዋለሁ በላት አለኝ። እግዚአብሔር እንዲህ በላት አለኝ። ከኋላ ላስቀድምሽ መጣው በላት አሜን። እግዚአብሔር እንዲህ ከኋላ ላስቀድምሽ መጣው አሜን። አንቺ ምትዩ የምሰማው ትንቢት ሌላ ነው የሚሆንብኝ ነገር ሌላ ነው። ምንድን ነው ጉዱት ያለሽ ከጉዱ በኋላ ጉዳ ጉዱ ያንቺ ነገር ይመጣል። ልክ ነው እናቴ፣ በጣም ልክ ነው እ እ አዎ በጣም ልክ ነው፣ ልክ ነው። ኢየሱስ ክርስቶስ ጌታ ነው። አሜን። በቃ ብዙ ነገርሽ በሰዎች ተምታተው ያሉ። ሰዎች በሰዎች ክብር ለእሱ ይሁን፣ አሜን። ቁሚ ኢየሱስ ጌታ ነው። ምክንያትም ቁሚ እምላ ምክንያት አለ። አንዳንድ ሰው ከአንበረከኩ ምናምን ይጥላል ይላል። ክብር ለእግዚአብሔር ይሁን፣ ያድናል። በለባክ እግዚአብሔር ባላጣ ላይ ብዙ የተምታታ ነገር ውስጥ ነው ያለችው። ከዛ ላወጣሽ መጣው ዛሬ። አንዷ ነገርሽ የሚወጣ አንቺ ነሽ። ነገራቸው ከሚወጣ ሴቶች አንዷ አንቺ ነሽ ነው ብለሽ እኔ ነው መሰል ስትያሉ ቅድም ጀምር ሲመጣ ይገባኛል። እኔ ብዙም እኔ ትንቢት ያስፈልገኝ በቃሉ እግዚአብሔር ሲናገረኝ ይገባኛል። ለእኔ እንደሆነ እየገባኝ ነበር፣ እየዘባሽ ነበር። አሜን። ሁለት አዳዲስ ነገሮች ወደ አንቺ ቤት ሲመጡ ያሉ። አንቺ እየጠበቅሻቸው ያሉ ነገሮች። ሳታን ኮ ኬጓቸው ሁለት አዳዲስ ነገሮች አንቺ ቤት ውስጥ ይሆናል። ጋር አሜን። ከዛሬ ሰዓት ጀምሮ የምስጋና መንፈስ ያገኝሻል ብላታ አሜን። ተፈጸመ አሜን አሜን። አንተ ከዚህ በኋላ በኋላ እኔ መተ መያዝ አትችልም። እውነት ነው ግን እዚህ እ ሰምቶኝ ማያውቅ ነገር እየተሰማኝ ነበር። እና ቁርጥማት ከዚህ በፊት አልነበረኝም፣ ግን ወደዚህ ልመጣ ስል ሲቆረጣጥመኝ ገባኝ። ለእኔ እንደሆነ መልእክቱ ገባኝ። ከዛ እንደገና የልቤ በሙሉ ቆስሎ አሜን ማለት እንኳን ስፈልግ ከዚህ ከጎሮሮ ጀምሮ በሙሉ ቆስሎ ልክ አንተ መጸለይ ስትጀምር ለፈውስ የሆነ ነገር ለቀቀኝ። ተፈወስኩ እየተናገርኩ ነበር። ዛሬ ቁርጥማት ይባረራ ነበር ቅድም አሜን ሆነልኝ ዛሬ እውነት ነው። በጣም ልክ ነው። አሁን የለም፣ የእኔ አይጫጫንብሽም። በቃ አምላክሽ መቶታል። ሲነሳ አይጫለሁ። ሆኗል፣ ሆኗል። ዛሬ ማታ የደሊበራንስ ቀልሽ ነው። ተፈተሻል። ሆኗል። ያድናል። እነዛም ያያሉ። ገባሻን ተሰብስበው የሚያወሩ እነሱሁ ሉ አሜን አሜን አሜን። ሌላ ወሬ አውጥተዋል። አሁን ደግሞ ቀጣይ አዲስ ወሬ ያወራሉ። አሜን። በዛ ቀን አንቺ ነሽ ምስቂው። አሜን አሜን። ይቅርታ፣ ይቅርታ እግዚአብሔር ከአንቺ ጋር ነው ይላሉ። አሜን ይቅርታ፣ ከአንቺ ጋር ነው እግዚአብሔር ይላሉ። ይቅርታ፣ ደብዳቤ ወደ አንቺ ይመጣል። ተፈጸመ፣ ሆነ፣ ሄጅ ተከናው እሺ፣ ያድን አልበሩ የኔ ነገር ዛሬ ሆነ፣ ተፈጸመ፣ ተደረገ፣ ተከናወነ እግዚአብሔር ነገርን ዛሬ ይሰራዋል። አሜን። እግዚአብሔር ነገርሽን ዛሬ ይሰራዋል። እግዚአብሔር ነገርን ይሰራዋል ብሎ እዛ ጋር ከኋላ ያለሽ ቀይ ልጅ፣ አንቺ የዞርሽው እራሱ። አንቺ ከቄራ ነው የመጣሽው። ስንት አመትሽ ነው? በጌታ ረጅም አመት ነው። እንደሱ ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። እግዚአብሔር እንዲህ በላት አለ። ዛው ነው። ብዙ ጥያቄ አላት አላ ብዙ ጥያቄ አላት። ብዙ ጥያቄ ተሸክማ ነው የተቀመጠችው በላት አለ። እግዚአብሔር ጥያቄሽ ሊመልስ መጣ። አሜን በላት አለ። እኔ ምን ተሸከምኩ አላውቅም እግዚአብሔር ወይ የምትይበት ብዙ ጥያቄ አለሽ እግዚአብሔር ጥያቄሽን በቤትሽ ውስጥ ሊመልስ መጥቷል። አሜን ይከዛለም እንዲበላታ አለ ሞገስን እደፋብሻለሁ። አሜን ሞገስን እሰጥሻለሁ ማለት አሜን። ሌላ የሆነ የሚፈቀድልሽ ነገር አለ አሜን። የምትፈልጊው ነገር ምን ነው? ዛሬ ማታ የሚፈቀድልሽ ነገር አያሉ ይሆናል። አይሆንም የምትይው ነገር እንዲህ ብለህ ተንበይባታ ላይ ተፈቀደ፣ ተሰራ ሆነ ይልሻል። ያድናል በሩስኪ፣ ያድናል በሩስኪ። ወንድ ልጅ አለሽ? አዎ፣ አራት ወሩ በቃ ምልክቱ እሱ። እግዚአብሔር አንድ ብሎ ጀምሯን በቤትሽ ብዙ ነገር፣ ለምሳሌ ነው መነግርሻለሁት ክብር ለእግዚአብሔር ይሁን፣ አሜን። እቤትሽ መጥቷል። እያኩሽናለች አንድ ብሎ ጀምሯል፣ ይቀጥላል። ሁለተኛ ደግሞ የምስጋና ድንኳን አሉ። ሶስተኛ ደግሞ ሌላ ነገር አሉ። ሆኗል ለሚገርምሽ። አንቺ ሰዎች ጉረኛ ናት ይበልሽ፣ ስማጅ ነው በቃ። ትለዋለች ትፈጨዋለች፣ ጉረኛ ናት ይረ። አንቺ በራስሽ ላይ ሁሉ ትተነብያለች። እግዚአብሔር የተናገርሽውን ሁሉ አደርጋለሁ። ልጅ በማይኩ ተጠቀሚ ችግር የለም ኢየሱስ ጌታ ነው። ያድላል፣ አልበለም። ልክ ነው። አርአ እግዚአብሔር ብዙ ነገሮችሽ ሊሰራ መጥቷል፣ ሊያደርግ መጥቷል። እናትሽን ነው ያሉት። ወደ አብነት ትገናኛለች ከአንቺ ጋር በጌታ ናቸው። በሽታ እዛ ጋር አለ፣ ኃይለኛ በሽታ። ወገባቸውን ስኳር የሚል ሰማሉ። የተለያየ በእሳቸው ላይ የሚቀያየር ነገር አለ። ዛሬ አለቃው መንፈስ እዛ ጋር ነው የተቀመጠው። እግዚአብሔር አለቃው መንፈስ መጣለች። ለምን እንደምናገር ይታገያለች። አንቺ ነው ተናገረኝ እያለች ነው የመጣችሁ። እግዚአብሔር አለ። አረ ሃሌሉያ። ለእኔ አይደለም አውራኝ እያለች ነው የመጣችሁ እውነት ነው። እግዚአብሔር ደግሞ ይሄን በላትለኝ፣ በቤትሽ አንድ ጀምሯል ይቀጥላል። ሁለት ቋጠሮችን ሊፈታ ምስጋና ሊያደርግ አንቺም ደግሞ ዘለሽ ልታመልኪ ተፈጠሽ ልታመልኪ እግዚአብሔር ወደ ቤትሽ መጥቷል። አሜን። ከባድ ገንዘብ ራሱ ሲለቀቅልሽ ኧረ አሜን። ማጣት ከዚህ በኋላ አንች ቤት እንደ ተለቀቀ ተፈታ ሆነ በይ፣ አስጠነ በይ።